መጽሐፈ ሲራክ ምዕራፍ ሰላሳ አምስት አለቃም አድርገው ቢሾሙህ፣ ራስህን አታኩራ። ከእነሳቸው እንዳንዱሁን አዘናቸውንም እዘን። ተቀምጠህም ፍረድላቸው። ፍርድህን ጨርሰህ እረፍ፣ መልእክትህንም ጨርሰህ የክብር ዘውድን ታገኝ ዘንድ ከሳቸው ጋር ደስ ይበልህ። ሽማግሌ ይገባሃል፣ ተናገር ለበጎ ነገር ችላት ትበል። የጥበብህንም ነገር ተናገር። ለመረመረህ ሰው ሁሉ ሚስጥርህን አትናገር። እንዳገኘህም አትራቀቅ። በወርቅ ጌጥ ያለ የከበረ እንቁ ያማረ የተወደደ እንደሆነ ዘፈንም፣ ወይን በሚጠጡ ሰዎች ዘንድ እንዲሁ ያማረ የተወደደ ነው። በወርቅ ዝርግፍ ያለ እንቁም ያማረ እንደሆነ መሰንቆና ዘፈንም እንደሱ በመጠጥ ቤት ያማረ የተወደደ ነው። ጎልማሳ ካሰናበቱ ተናገር፣ በጭንቅ ተናገር። ዳግመኛም ቢጠይቁ አንድ ጊዜ ተናገር። የዚያን ጊዜ ነገርህን ጨርስ። እያወክም በአንደበትህ ዝም በል። በመኳንንት መካከል አትቀመጥ። ሌላ ሰው ሲናገር ነገርን አትናገር። በነጎድጓድ ፊት የሚሄድ መብረቅ እንጂ እንዲያስፈራ፣ የሚያፍር ሰው መወደዱ በፊቱ ነው። ወደ ቤትህ ገብተህ ሁሉን በጊዜው ጊዜ መጥነህ አድርግ። በዚያም ደስ ይበልህ፣ ተጫወት፣ የሚገባውን የሚወደደውንም ሁሉ አድርግ። የትዕቢትን ነገር እንዳትናገር እወቅ፣ በቃልህም አትበድል። ከዚህ ሁሉ ጋር ፈጣሪህን አመስግነው፣ እርሱም ከበረከቱ ሁሉ ያጠግበሃል። እግዚአብሔርን የሚፈራ ሰው ለሕጉ ይገዛል። ወደ እሱም ፈጥነው የሚሄዱ ሰዎች ፈቃዳቸውን ያገኛሉ። ህጉንም የሚጠብቀው የሚጠብቅ ነው። ህጉን ከመጠበቁ የተነሳ ይጠግባል። የሚጠራጠር ሰው ግን በእሱ ይጠፋል፣ ይስታል። ለሚፈሩት ሰዎች እግዚአብሔር ይፈርድላቸዋል። ባፍላ ባለጸግነትም ሳሉ ጠላቶቻቸውን ተበቅሎ ያጠፋላቸዋል። ኃጢአተኛ ሰው ግን የሚመክሩትን ሰዎች አይሰማም፣ ሁሉም እንደ ልቡ ይመስለዋል። ብልህ ሰው ያለ ምክር የሚሰራው ስራ የለም የሚሰራውም ስራ የበጀ ይሆንለታል። የሚያዝን ጠላት ቤተኛ ያለ ምክር ስራውን ሰርቶ ፍርሃትን ያደርጋል። ልጅ አንተ ግን ያለ ምክር የምትሰራው ስራ የለም። የሰራኸውንም ስራ አታጥፋ። በጥፋት ድንጋይ እንዳትሰናከል ፈጽመህ በምድረ በዳ አትሂድ። ጠላትህን በምድረ በዳ አትመነው። በፈቃድህ ጸንቶ የሚኖር ልጅህን ስንኳን አትመነው። በሰራሃው ስራ ሁሉ ሰውነትን ደስ አሰኛት። በሁሉም ትእዛዙን ጠብቅ። ህጉን የሚጠብቅ ሰው የመጽሐፉን ትእዛዝ ይሰማል። በእግዚአብሔርም ያመነ ሰው የሚያሳጣው ነገር የለም።